አብርሽና ኤርሜላ እየተላቀሱ ነው። ሩታና ኤርሜላ ዘሞ እዚ ላይ ይውላሉ። ይው ጋይዝ በማረ ለምሳቻ ይማረም ሰላም፣ ወድ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ እ ያለው እግዚአብሔር ይመስገን። ሰላማቸው ብዙ ትበልልኝ። እኔ በጣም የገረመኝ የእውነት እኔ ቅርታ አድርጉልኝና አብርሽና ኤርሜላ የተላቀሱ ነው። እንግዲህ አስቡት ማለት በጣም ያሰብኩበት ነበር። በነገራችን ላይ የቪዲዮ ከመሰራ በፊት ማለት ነው እና አብዛኛ ሰው ኤርሜላ ነው የሚሰድቡት። እና የአብርሽ ትልቅ ጥፋት ትልቅ ችግር ያለው አብርሽ ጋ ነው። ህይወቱን ማስተካከል ያለበት የራሱ ነው። ገባቸው አደ ላይ ሲጀምር በምንድን ነው? እሷ ቪዲዮ በለቀቀች ቁጥር እሷ ጋር ሄዶ ማልቀሳ አይጠበቅበት ብዬ አስባለሁ። ለምን ከሩታ ጋር መኖር ከፈለገ ማለት ነው ይገባቸው ደለ ፍላጎት ስለሌለ ነው ብዬ ነው ማስበ። ለምን እራሱ ሄዶ ማውራት ይችል ነበረ፣ ማስተካከል ይችል ነበረ። እስከዛሬ ሽማግሌ፣ ትልልቅ ሽማግሌ መላክ ይችል ነበረ፣ እነዚህ ወጠጤ ይዞ ከሚሄድ ማለት ነው። ገባች። በቀደም ምን አለ ማውራት የምትፈልጉ ካለ አውሩ፣ ይሄውሮታ አውሯት፣ እንጠይቃለን ብላችኋል ነበር ምናምን ስል ነበረ። እና የእውነት ፍላጎት ያለ አይመስለኝም በጭራሽ ማለት ነው። ህይወቱን ለማስተካከል ከልጁ ጋር ማለት እኔ አላውቅም። የእውነት ውድ አይዞሽ ውዴ ማለትም ለምን አስፈለገ፣ እዚህ ማልቀስ ለምን አስፈለገ? ገባቸው አደለ እሷ በለቀቀችው ቪዲዮ ማለት ነው። እና በጣም ነው የገረመኝ። ለምን አላውቅም ምን አይነት ድራማ ውስጥ እንዳለ ማለት ነው። ትናንትና ለምን እንደተላኩ ከገባችሁ ገባችሁ። አንዳንድ ልጆች ማለት ነው ሲጀምር አብርሽ ሳቅ ምንም የሚደረግ ነገር የለም። እነዚህ ልጆች በአብርሽ ዙር ያሉት በአብርሽ ቁጥጥር ስር ናቸው። ገባችሁ አንድ ቀን የራሳቸውን አይዳ ይዘው መጥቶ እያውቃሉ። ይሄ ነው ማሰብ ያለባቸው ብዬ ነው የማስበው። አንድ ቀን ከሩታና ከአብርሽ ከአምን ደግሞ ልጁ ተጨመረ። ሶስቱ እኮ አሁን በልጁ ይሰራሉ። በአብርሽ በሩታ ምንም አይዳ ስለሌላቸው ማለት ነው ለምን ያንዳንዱ ነገር አስቦበት አውርቶ ነው የሚያደርጉት። ኤርሜላም አውቃ ነው ሚዲያ ላይ ያለቀሰች ያለችው ገባቸው አይደለም። ለሚዲያ ድምቀት ነው። ትላንትና አብሪ እና አብሪ ምንድን ነው ሩታ ጋ የተላጉት ልጆች ማለት ነው ሩታ ጥፋተኛ ለማድረግ ነው። ጋይዝ አሁን ከሩታ ጎን ነኝ። ጋይስ ምንም ቢታስቡ ማለት ነው። ለምን ካላችሁ አንደኛ ወልዳርጅ ገና አልጠነከረችም። ገና እስኪ በአንድ ሳምንት ውስጥ አቁሞ ቪዲዮ ያሰራቷል። እኔ እግዚአብሔር ለአንድ ወር ቢጠፋ ምን አለበት? የእውነት ለአንድ ወር ማለት ነው፣ ምንም አይደለም። ከዚህ በፊት የሰራችበት ለአንድ ወር ያቆያታል። ገባቸው አደለ? ገና አልጠነከረችም፣ ብዙ ነገር ነው አለና አቁሟት። ልጅቷ ዋግባ እንጂ አላቅም ቪዲዮ ነው የሚያሰራት። የድፍረት ድፍረት ማለት ነው። ቤተሰብ ሀጋ ገብቶ ንቀት እኮ ነው ጋይዝ፣ ይሄ ንቀት ነው። ቤተሰብ ተስማምቶበት ነው ይሄ ነገር የሚሰራ የእውነት በጣም እንጂ አላውቅም። ግራ ስለገባኝ ነው እና የአንዳንዱ ነገር አብርሽ የራሱን ሕይወት ማስተካከል ከፈለገ በጣም ቀላል ነው። ሩታ ምን አለች? እኔ ራሱ እሺ ብዬ ባስተካክል ሌላ ሊመጣ ይችላል ነው አለች። እሷም ፍራቻ አለባት። እኔ አላውቅም፣ ፍራቻ አለባት። ግን የአብርሽ ድክመት ነው ብዬ ነው የማስበው። ሩታም አንፈርድባትም፣ ስለምትፈራው ማለት ነው ለምን እሱ እቺ ልጅ ኤርሚላውን ከዚህ በኋላ ካ ምስት ጋኑር ልጅን አሳድግ ብላ ወጣች አደለ? ብታለቅስ ምን ምን ገባችሁ? ግን እዚህ ምንድን ነው ማስተካከል አለበት አብርሽ ነው። አብርሽና አብርሽ ገባችሁ አደለ? ኮሜንት ስር እየሄደ አይዞሽ ውዴ እያለቀሰ የሞጅ ምናምን መላክ ምን አስፈለገ? ትዳር አለ አደለ? መከበር ያለበት እሱ ነው። ኤርሚላ ምንም አላጠፋችው፣ ምንም በህይወት ሲጀመር መጣች አይደለ? በነጋታ አመሻሽ ይችል ነበር። የራሱ ህይወት ውስጥ ያስገባ እሱ ነው። አሁንም ያው ኤርሜላ ሲጀመር ያንዳንዱ እኮ ሩታታለች አይደል? እንዴ ምንም እንደማታውቅ ምንም የሚዲያ ሰው እንዳልሆነች ሄዶ የጠየቋት ነው። ገባችሁ? ለምን በቃ አሁን ህዝቡ ሩታ ላይ እንዲፈርድ ይፈልጉ ነው። ገባችሁ? ሩታ ከአብርሽ ጋር መኖር አትፈልግም። እሷ ፍላጎት የለም ታላችሁ ናጌ ደሞ ዛሬ ደሞ ይመጣል። ባብርሽ ቤት ይመጣል። ይመኑ ገባችሁ? ይመኑ ወይም ከርሜላ ጋር ወይም ደሞ በትላንትና ሬስ ነው የሚመጡት። የውነት ሁለት ዓመት ሙሉ በአንድ አይነት የራሳችሁን አይዲያ አትፈጥሩ። ከጭቅጭቅ ከንዝንዝ ከትዳር ውስጥ አትወጡም። ለማንኛውም እኔ በጣም ስለገረመኝ ነው። እንግዲያ ሱብሩታ ትላንትና አልፈልግም ብላ ነገ ደግሞ ሩታ በጭራሽ አብረሽ አትፈልግም። ከፈለገ ሰው ጋር መኖር ይችላል ብሎ ይመጣሉ። ይመኑ እኔ አንድ ነገር ልንገራችሁ፣ በተለይ ሄርሚን ላይ ማለት ነው። የእውነት ከአብረሽ ጋር ከኖርሽ በጣም ከባድ ነው። ሰው ይጠላሻል፣ ህዝቡ ይጠላሻል። ለምን አንቺ እንዲያፋታሹ ነው የሚቆጠሩ። የእውነት ቢቀርብሽ ይሻላል። ለሩታ እያለሆን ላንቺ ማየሆነ፣ ነገ ሌላስ ሴት በህይወትሽ ከመጣች አንቺን ትቶ ደግሞ ሌላ ጋ ይሄዳል። ይሄ ተመሳሳይ ነው ወንድ ጋ ያለ ነው። ስለዚህ ብትርቄ ነው የሚመረጠው። ጓደኛ ጓደኛ ነው። ከዛ በዘለለ ግን የትዳር አጋር ሆነች ባትገቢበት ደስ ይለኛል ማለት ነው። ኤርሜል ላይ የእውነት የሚቀርብሽ የሚሻለው። የተሰደብሽው በቂ ነው። በድራማም ይሁን በምንም ይሁን የተሰደብሽው በቂ ነው። ራሴሽን ብታስከብሪ የማልቀስም አይጠበቅብሽም። እሱ እንዲ አማራጭ ነው ያስቀመጣችሁና የራስሽን ጠብቅ አለገ